የሆነ ነገር ቀብ ይበል የሚል ነገር ያመጣልህ። አዎ፣ እንደዚህ ነው፣ እንደዚህ ነው። ሰላም ጤና ይስጥልን። ዛሬስ ምን አይነት ስልኮች ያሉ? በተለያየ ቦታ ላይ ከሚሰራጩት አንዳንድ የሚያመልጡ ስልኮች መካከል ያገኘ ነው እናካፍላችሁ። አብራችሁን ቆዩ። ሁሉም ችግር የኔ ነው ይለሃል፣ ግን ሁሉም ችግር የኔ ነው ብሎ አንድ ቀን የሆነ ነገር ቀብ ይበል የሚል ነገር ያመጣልህ አንተስ እንደዚህ ነው። እንደዚህ ነው። እንደዚህ ነው። ልክ ነው። ሁሉም ችግር የኔ ነው ይለሃል ግን ሁሉም ችግር የኔ ነው ብሎ አንድ ቀን የሆነ ነገር ቀብ ቢቢል ነገር ያመጣልህ አንተ እሱ አይመራው መምራት አይችልም። አንተ እሱ ያ ትርምሱ እንዲቀጥል ነው። እዛም በዚህም ላይ መተራመስ ነው መጣላት ነው መባላት ነው እንግዲህ በተለያየ ቦታ እንደምናየው እሱን ታውቆ አንተ ባህሪን ታውቆ እስክንድር ማለት እብድ እኮ ነው። እስክንድር ማለት እብድ ነው። ምንም ነገር አጠብቁ ከእስክንድር እስክንድር እብድ ነው ይለናል። ይሄ ሰውዬ ደግሞ ምን ትላላችሁ ትወንድሞች? እስክንድር እንዴት ነው? የእስክንድር ደጋፊዎች እስክንድር እብድ ነው። በእብድ የሚመራ ድሮም ያው እብድ ነው። ሁሉም እብድ ነው። የእብድ ምርጫ። ምንም ምንም ጤነኛ የለም። መነሻና መዳረሻውን የሚያደርገውን ነገር እንኳን ውጤቱን የማያስተውል ምን አድርጎ ምን ሊያገኝ እንደሚችል

አሳዳር ፈርሶ አለ አለ የሚመራው አለ የሸዋን ብቻ ነው ምናምን ነው አለ እና ይሄ ጎንደር ጠቅላይ ግዛት እንኳን ምናልባት እሱ ይመራቸው እንደሆነ እንጂ እስክንድር አይመራውም አለ። ማን ይመራቸዋል እንደሆነ ጌታ ነው ጌታ ይመራቸው ጎንደር ጠቅላይ ግዛት እዚህ እራሱ ይመራቸው እንደሆነ እንጂ እስክንድር ግን አይመራውም አለ። አይሸዋ እኛ ቸግረን ያለን ግልጽም ነገር አሁን ጎንደር ጠቅላይ ግዛት ወይ ከዚኛው ወይ ከዚኛው በጣም ችግርና ያለ ሰውየው ይህን ስራ ስትለው አይሰራ ይህን ስራ ስትለው አይሰራ። ያው ፖለቲካዊ ስራ ስለሆነ ብንድረስ ተቋም መሰረት እንደት ማለት የሱ ስራ አዘጋጀን ብዙ ስራዎችን ሰርተናል እንደምታውቀው፣ ተቋሙ የተመሰረተበት ተቋም መፈስ የለበትም ከሚል አኳያ ተሆነ መሰቀር ሰውየውን እኛ ምናምን አሁን ሰውየውን ሪፎርም ማድረግ ነው፣ በቃ የተሻለ ሰው ወደፊት ማምጣት ሀሽፋም ካለ ከዚያም ካለ ጠንካራ ኢነርጀቲክ የሆነ ወጣት ወደፊት ማምጣት ብለን እንደምናምነው የዚኛው ኃይል ከወያኔ ጋር ንክኪ ያለው የነ ዘመነ ክንፍ የሰለበው በሆኑ ነው እንጂ እንደ ፖለቲካ ላይ እየገመገመን ያለ ነው። ኦልሬዲ እነ ዘመነ የሰለቡት ነው። ሁለተኛ በእኛ ሰዎች ላይ በጣም አቅም ያላቸውን ሰዎች ላይ መጥፎ ኢሜጅ እንዲፈጣ አድርገዋል ቦታላለ። ሶስተኛ በዚህ ትግል ላይ ወያኔዎች ገብተውበታል። አስተባባሪዎች ላይ እርምጃ ያልወሰደ የፋኖ ኃይል አያሸንፍም። ከእነሱ ጋር በጋራ ለመስራት የሚሞዳ ሞዳይ ሰራዊት ያስበላል። ወዲያ ከተማ ላይ እርምጃ ሲወ እብድ ብዙ ማለት እኮ ነው። ማንም ከዛ ይነሳና አስተባባሪዎች ላይ እንደዚህ በሉ፣ በዛ መንገድ ዝጎ ወደዚህ ሂዱ። አፍ ያለው ሁሉ የሚያወቀው አሳፋሪው የጃዊሳው የጥፋት አውድ የጥፋት የእልቂት መድረክ ስር አናቅ ፋኖች ይገባሉ። ኦፕሬሽን ሰርተ ይወጣል ጠንከር ያለ እርምጃ ሲወሰድ አይተናናቅ። ማን ተመትቶ ያውቃል? ማንም። ደሴ ከተማ፣ በተመሳሳይ ደብረ ማርቆስ፣ በተመሳሳይ ፍኖተ ሰላም፣ ደብረ ታቦር፣ ጎንደር፣ ደብረ ብርሃን። ከከተማ በሁለት ኪሎ ሜትር ርቀት ነን፣ በአንድ ኪሎ ሜትር ርቀት ነን። ደሞ ሌለን ይፈልጋል። ግን እያስተባበረ ያለውን የሜሻ ጽሕፈት ቤት ኃላፊ ሲመታ አይተናናቅ። የፖሊስ ኮሚሽነር ሲመታ አይተናናቅ። ከተማ ከንቲባስ ሲመታ አይተናናቅ። አስተማሪውን እርምጃ ሲወስድ ሰምተናናቅ። ስለዚህ የኢትዮጵያ እናቶች የአማራ እናቶች ማድጋሳቸው ይቀጥላል ማለት ነው። የፋኖ ሀይል እዚህ ላይ ጠንከር ብለን አስተያየት የምንሰጥበት ጉዳይ ነው። እነዚህ ላይ እርምጃ ካልወሰድክ ከአንተ ላይ ጥንጣሪ አለን ማለት ነው። ከአገዛዙ ጋር በአንድም በሌላ መንገድ በእጅ አዙር የሚሰራለ ማለት መዋያ ማደራቸው ይታወቃል። ህዝብ አደል የመረጃ ደህንነቱ። የፋኖ እራሱ ካዋቀረው በተጨማሪ ህዝብ ነው የመረጃ ደህንነቱ። ስለዚህ ከህዝብ ጋር ተናቦ እነዚህ አሾቅሻኪዎችና አሳሳሪዎች፣ አስገዳዮች፣ ወጣት መልማዮች የነገ ተስፋዎችን ወጣቶችን የሚያጨልሙትን ጠንከር ያለ እርምጃ ካልወሰድም አለ እርምጃ ምስጋና። ስለዚህ ባሉ ቀደዳ እየመጣ ብትናገር የሚሰማ የለም። መከላከያን ብትገልል ትርጉም የለውም። አርማ ብትናን ብትመታ ተራውን ወታደር ትርጉም የለውም። ሲያሉ እኮ ጭብጦ ናቸው ምንን እያሉ ተገደን ነው እየመጣን ነው። ተገዶ ደግሞ ወታደራዊ ማሰልጠኛ ጣቢያ እየገባ እንደሆነ እያየን ዋ፣ በምን ቋንቋን ይናገር? አንዳንድ ጊዜ እኮ ሚዲያ ላይ መሆናችን ራሱ ረስተን ሁሉ ነገር እየተናገር ነው። ህዝቡስ እንዴት ልጆቹ መጠበቂያ አቅቷል። ይሄ ሁሉ ግፍና በደል እየተፈጸመ እንዴት ግንፍል ብሎ፣ በተመሳሳይ ቀን የአንድ የከተማ ከንቲባ ቢሮ ከየትኛውን ከተማ ህዝብ ይመጣን አይመጡም አይበልጥማዳትቀየሁኝ ያው ትግሉ የገባቸው ነገር ግን ደስ የቁጭ ብለው ደግሞ አዲስ አበባ ተቀምጠው አቀባበል ሊያደረጉልን የሆነ አናቅም እየጠበቅናችሁ ነው እያሉ ለምን እንደሚጠበቀኝ አዲስ አበባ ከገባ አራት ኪሎ አቀባበል ሊያደረግልኝ ይሆን አላቅም። እየሞተ ያለው እየተዋደቀ ያለው ገበሬና የገበሬ ልጅ ይህ ምንም ባዙ ሁላችሁ እንደው ከከተማም እየወጣን የመጣ ነው ከገጠር ያለው የገበሬ ልጆች ናቸው እንደው ከስንት አንዱ ወደ በከተማ አሁን ከአሜሪካ መጥቶ እየከፋፈለን ያለው እስክንድር ነጋ ነው። እስክንድርም ታጥራ መጣና አይደለም ጥሩ የፖለቲካ አስተሳሰብ የሚል ሰው አይደለም። ለሱን ተቃዋሚ ለሆኑ ሰዎች በሙሉ አንድ

መሬት ላይ ያላሳካሁን ግን በሚዲያ ልታሳካቸል ይሄ በግልጽ ነው መናገር ብቻ። በሚታይ በተጨበጠ መረጃ ግን ህዝቡ ጠጥታል። ዛሬ እየታግሮ ዛሬ እየተኮሰበት መሬት ላይ ያልቻሉትን በሚዲያ ወረራ ግን ያሳቁታቸው። ይህም በግልጽ መናገር ፈል አንዳንድ ኮሮች እኮ ከድርጅቱ በላይ ገንዘብ ያላቸዋል። አንተ የመሰረትከውና ያቋቋምከ ድርጅት ከምን ደርሷል? በአግባቡን መምራት አይደል ከግለሰቦች ጋር በመጋጨት ጭምር ያንን ተቋማት ልሰ አይደለም ወይ ተብሎ ቢጠየቅ መልስ የለው ታወጣላችሁ። አማራ ፋኖ አንድ አይሆንም። የአማራ ፋኖ ትግል አንድ ወደ አንድነት አይመጣም። በድፍረት መነጋገር አለ። ፕሮግራሙ ምንድነው? ነጭ ነጫን ምንድነው የምንነጋገረው? እውነት እውነት። እኔ ይህንን ድምጼ ይህን ቃሌን ተቀብላችሁ ይህንን ቃሌን ወስዳችሁ ልትከሱኝ ትችላል ነጭ ነጫን ባዶ ባዶ አለው ቶቅሱኝ ትችላላችሁ፣ ልትተችኝ ትችላላችሁ። እውነቱ ከኋላችሁ ያለው ሀይል ይናዳል፣ ይናዳል። እግዚአብሔር ምስክሬ ይናዳል። ወላዲት አምላክ ምስክሬ ይናዳል፣ ይናዳል። የነሳሊን ድጋፍ በዛ በኩል ሙከራ አጥተው ወያኔዎቹ ኢንቨስት እያደረጉ ገንዘብ እያፈሰሱ ለመከፋፈል እንደርስበታለን። ደግሞ እደርስበታለሁ። እግዚአብሔር ምስክር ይደርስበታል። የወያኔ አቃጣሪ፣ የወያኔ ገረድ የነበራችሁ ስለሆናችሁ እደርስበታለሁ። ይህን በማድረግ ትግላችንን እንቀጥላለን ማለት ነው። አርበኛ ከፍ ያለው ደሴን ለመግደል ፕላን ሲያደርግ የደህንነት መስሪያ ቤቱና ያንን ተልዕኮ ለማስፈጸም ደግሞ አሁንም ደግሞ ይነግራቸዋል የአርበኛ ከፍ ያለው ደሴን መገደል በተራ ሁኔታ እዛው ካሉ አጠገቡ ካሉ ሰዎች ጋር በተፈጠረ አለመግባባት አይነት ብቻ አድርጋችሁ የምታስቡ አካላት ተሳስታችኋል። ዲዛይን የታቀደው የብሔራዊ መረጃና ደህንነት መስሪያ ቤት ውስጥ ነው። እከሌ እከሌ እከሌ ተብለው ታቅደው እነ እከሌ መገደል አለባት። ሀብታሙ ሀብታሙ አያሌው በቃ በሁሉም አለች፣ በቃ አለች፣ ታውቋለች። ብሔራዊ ደህንነት ገብታም እዛ የሚሰሩትን ሁሉ ታውቃለች። እርግጠኛ ናት፣ ይመስለኛል ልልኳለ እርግጠኛ በሁሉም ነገር ላይ እርግጠኛ በሁሉም ቦታ ላይ የሚገኝ ምን አይነት ብቃት ነው? ሀብታሙ አያሌው ያዋለኝ ይላል የጎጃም ሰው ለሚያሳዝነው ለሀብታሙ ለሚመስል ለሚይዘው ለሚጨብጠው ሰው ሆኖ ተፈጥሮ ከሰው በታች ሆኖ ለቀረው ኢትዮጵያዊ ሆኖ ተፈጥሮ ኢትዮጵያን ለማጥፋት ለሚሰራው ሰው ሲያዝን ያዋለኝ ይላል የጎጃም ሰው። አስቀድመን እነ ከሌን ማጥፋት አለብን ብለው ወስነው በፕሮግራም ነው እየሄዱበት ያለው። አብዱ ሁሴን የሚባለው አካል ኮሚኒኬት ሲያደርግ ፈቃዱ የሚባለው አካል ያ ቃል በዚህ ሁኔታ ውስጥ እጁ አለ። ማንን ከማን ጋር እንዴት ኮኦርዲኔት ማድረግ እንዳለበት፣ እነዚህ መረጃዎች እንዴት መውጣት እንዳለባቸው፣ እንዴት መበጠን እንዳለባቸው በሙሉ ሲሳይ ቶላ የሚሰሩትን የደህንነት መዋቅሩን ስራ በሚገባ እየፈጸመ ያለን ታወቅ ነው። ከፍ ያለውም በለው ያው በአንተ ሌሎችም ጀግኖችን ለማጥፋት ነው። እንኳን ይሄ ጃዊ ሰው የመጨረሻው አማራ ክልል ላይ ጀግና የተባለውን ጦርነት እያወጁ ለመግደል የሚደረግ ነው። ይህንን ጉባለች ኢትዮጵያ በተደጋጋሚ አውርተናል። የሚሰማ ብቻ ነው ያጣው። እኔ አሁን ይህን ሰሞኑንም ዝም ያልኩት እስኪ ሰው ጫጫተውን ይቀጥል፣ ኢትዮጵያ ግን እኛን የምናሻግረው ሰው ሲናገር ስለሚታወቅ የሚነገሩ ነገሮችን በደንብ እያጠራሁ መስራት ያለብኝንም እየሰራው ስለሆነ ዙሪያው ያለው ጫጫታ ሁሉ በጉባለች ኢትዮጵያ ያው የጥራት ክንፍ ይመታል። ወያኔም፣ ሻቢያ ማንም ይንጫጫ ልክ ልኩ እንደሚይዝ እርግጠኛ ስለሆንኩ ነው ለመታዘብ ዝም ብዬ እያየሁ ያለሁትና ይሄ ከፍ ያለው እንትን ለማለት ምናምን በአንዳ ያልሆነ ሰው ይገደላል። በአንዳ አገር ሻጭ ወራዳ የሆነ ሰው ብቻ ነው ለምንም እንዳይጠቅም ሆኑ፣ እንደነ ሌሎች እንደነ ዘመነ እንደነ መሪ ወዳጁ ብና የሚባሉት እድሜያቸው የሚረዝመው ባንዳና ከሃዲ ከሆኑ የኢትዮጵያ ጠላቶች ያስጠብቋቸዋል። ባንዳ ካልሆኑና ተሳስተው ገብተው ሲነቁ ለመውጣት ወይም ወደ እውነት ለመመለስ ሲሞክሩ ግን ጦርነት ይቀሰቅሱና ከጀርባ ይገሏቸዋል። ይህንን ቅማንትና አማራ ብለው ካሉት ጀምሮ ባለፈው በህወሓት ወረራ ጊዜ ሁሉ ጀግኖች በአብራራው ጥይት ከጀርባ ይመታሉ እያልኩ የማወራችሁ ነው። አሁንም ጀግና ከሆነ ይህን የሚቃወም ሰው ካለ ይገድላል። ከሃዲ በአንዳ ከሆነ አይሞትም፣ እድሜው ይረዝማል። ሞቶም ቢሆን አለ እየተባለ ይቀጥላል። ኮሎኔል ጌትነት አዳነ የኢፊድሪ መከላከያ ህዝብ ግንኙነት ዳይሬክተር ምላሽ ለመስጠት ፍቃደኛ ስለሆኑ፣ በመጀመሪያ ደረጃ በመከላከያ ሚዲያ ስም ምስጋናችንን እናቀርባለን።